ካፒቴን ንጭ ነዋለሁ። ተው፣ ልጅ አይሆንም። ልጅቷን አታስጠብቃት። አረ አይሆንም፣ በኋላ እንዳያልብህ። የተቀባሁን ሽቶ ከንቱ አታስቀረው። አረ ችግር የለውም። እሺ። አኪ ነው። አቤት። ኤርዶን፣ ከእነዚያ አጋሮች አንዱን ውሰድና ሻንጣዎቹን አምጣቸው። አንዱ የኔ አምስቱ ደግሞ ያጎቴ ናቸው። ሁሉም ስም ተጽፎባቸዋል። ሻንጣዎቹን ጥለ እንዳትሄድ። ሁለተኛ መኪና ይዘህ መመለስ ትችላለህ። ስድስት ሻንጣ ነው፣ ጥለ እንዳትመጣ። እንኳን ደህና መጣ። እንዴት ነህ? እንኳን ደህና መጣ። አመሰግናለሁ እህቴ። ደህና መጣችሁ። ሻንጣዎቻችሁ የት አሉ? ሰዎቹ እያመጧቸው ነው። ጥሩ በቃ እኔድ አባዬ ተሳክቶ ልመጣል። ስለ እሱ አጎቴን አናግረው። ሙኒል ሰላም ነው? ደህና ነኝ፣ አንተ እንዴት ነህ? ሻንጣዎቹ ጋር ሁን ብያል ነበር። እርዶን ሃኪን ይዟቸው ይመጣል። እሱን አልጠየቅኩም አንተን ያዘዝኩ። በቃ ሰዎቻችሁን ይዘውት ይመጣሉ። አሁን ጭቅጭቅ አያስፈልግም። ተረሳት መኪና አለ ያውና ደርሷል። ኡፍ እንዴት ይሞቃል! በጣም ይሞቃል። እርዶን አንድ የመጣው አሁን ደግሞ ወደድ ነው የሚሄደው። ሰላም ነው እንዴት ነህ? ይቅርታ እኔ ነበርኩ መጥቼ ሰላም ማለት የነበረብኝ፣ ግን መኪናውን እየጠበቅኩ ስለሆነ ነው። እኔ ለመቀበል መተ እንዳሁ። ብቻ አይ ቡራልን እየጠበቅኩ ነው። ወርጃለሁ ብሎኛል። አረ፣ አንድ አውሮፕላን ውስጥ ነበርን፣ ግን አላየሁትም። ከማን ጋር ንቁሞም? ያወራው ከሪም ነው። ኢቤናይን ታቃታለህ? የእሷ ልጅ ነው። ስለ ኢቤናያን አታንሳብኝ። ኤርዶና እንጂ መጥቶ አንደ ይቃ የሚቀበለች ሰው እፈልጋለሁ ብሎ ደውሎልኝ እኮ ነው። በጣም ጥሩ አድርጋል ጓደኛዬ ሰሊም ሳይመጣም ምናልባት ዛሬ ማታ እንደሚመጣ ተስፋ አለኝ ግን ብዙም እርግጠኛ አይደለውም። ኤርዶና እንጂ ደሞ ጀመረው በቃ ሄድ የቀለበ ስነ ስርዓት ላይ ያገኛል ምናልባትም ከዛ በፊት ያገኛል ምናልባትም ከዛ በፊት እንገናኛለን ቶሎ ግባ ይቅርታ ኮሪደር አየር መኪናው አሳግተናል። ይቅርታ አጎቴ፣ ከተገናኘን ብዙ አመት ስለሆነ ነው። ሰላም ማለት ነበረብኝ። ከሪማ አሁንም እዚሁ ነው የሚኖረው። ያንን ወደ ኬቤን ጋር ሆኖ አላስነካ ብሏል። ቆይ አንድ ቀን ሁለት እንሰባብራቸው አሉ ታላላችሁ። እሷን ሴትዮ መጀመሪያ ማሳመን ከቻልን የቀረውን የከተማውን ሰው መግዛት በጣም ቀላል ነው። እንደሱ ከሆነ አድርገው አሙኒር አዲስ ህግ ሲወጣ አሁን ካለው ዋጋ አምስት ጥፍ ነው የሚሆንብን። ይሄ ደግሞ ካሰቡ ነው በላይ በጣም ብዙ ነው የሚያስወጣን። የተቻለንን ሁሉ እያደረግን ነው፣ ሴትዮዋ ግን በጣም ደረቅ ነች። ሌሎቹ ጥርጣሬ እንዲያነሱ ደግሞ አልፈለግን። ይህ ጋብቻ ብቻ ሲጠናቀቅ፣ እኔ ራሴ ማድረጋት እናውቃለሁ። ብቸኛው መንገድ ይሄ ነው። አመሰግናለሁ፣ ይበናይ በጣም አመሰግናለሁ። በቃ ጨርሻለሁ። አመሰግናለሁ። እስኪ ድንልኝ ምን ያህል ቀን ይፈጃል? አትጨነቂ፣ ቶሎ ይሻልሻል። ልብሽ እስኪ ደክሞ መደነስ ትቻያለሽ። የኢቤናይ መድኃኒት ፍቱን ነው። ይኸው ስድስት ወሬ ነው፣ እስካሁን ምንም አስመልሶኝ አያውቅም። አንቺ ዝመባ ያታጋኝ። በቃ ከሰሞኑ ብቅ ብዬ እጠይቃችኋለሁ። አመሰግናለሁ። እዚ ጋር መቆም ክልክል ነው። እሺ ጌተ ቡራል ቶሎ በል፣ እዚህ ማቆም አይቻልም። አንተ ምን ሆናል? እሺ ጌታ፣ አንድ ሻንጣ ብቻ ነው ያሉት። እኔም ስላገኘሁ ደስ ብሎኛል። እንኳን ደና መጣ እኮ አንደና ቆየኝ። ብዙ ጠበቅኩ እኮ ሁሉም ሰው ወጥቶ አንተ ብቻ ነው የዘገየኸው። በጣም መጨናነቅ ነበር ሰዎች